ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምናላችሁ በያላችሁበት የዓለም ዳርቻ ሁሉ ሰላም ጤና እየተመኘንላችሁ ለዛሬ ያዝንላችሁ አዳዲስ ሰበር መረጃዎች አሉ። የወጡ መግለጫዎችም አሉ። እሱን ዘርዘር አድጌ የማስደምጣችሁ ይሆናል። ውድ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። አሁን በቅድሚያ ወደ ያስኩላችሁ መረጃ አልፋለሁ። አብራችን ቆዩ። ውሸታ ያልቅባቸው ቤት እያፈረሱ ማፈናቀል አጀንዳ ሲሆን መቶ ሺህ ቤትን እንገነባለን እያሉ ነው ከሁለት ዓመት በፊት 500 ሺ ቤቶች እንገነባለን ብለው አንድም አልሰሩም። ጌታቸው ሽፈራው ሰራዊቱ መውጣት የለበትም የምንለው ከአቅም አንጻር አይደለም፣ ሕገወጥ አገር አፍራሽ ስለሆነ ነው ብለዋል። መከላከያ ሰራዊት ከግንባር መውጣት የለበትም ሲባል የአማራ አቅም ስለሚያንስ አስመስለው የሚስሉት አሉ። ይህ ፈጽሞ ስህተት ነው። አማራው ራሱን ብቻ ሳይሆን በተደጋጋሚ ሰራዊቱንም አገርንም ታድጓል። መከላከያ ሰራዊቱ መውጣት የለበትም እየተባለ ያለው ከአገር ጥቅምና ሕጋዊነት አንፃር ነው። አንድ የደም ዋጋ የተከፈለበት የሰላም ስምምነት ሰራዊት ከአማራ ክልል እንዲወጣ ሳይሆን ትግራይ እንዲቆጣጠር ነው የሚያዘው፣ የሚጠበቀው የሚጠብቀውን በዋነኛነት ስምምነቱ እየተጣሰ ነው። ይህ ደግሞ ለሌላ ትርምስ ይዳርጋል። ሁለት መከላከያ ሰራዊት እየወጣ ያለው ትህንግን ትጥቅ ባልፈታበትና ሌላ ወረራ ለመፈፀም ይዘጋጀ ባለበት ሁኔታ ነው። የመከላከያ ሰራዊቱ አመራሮች ይህ ሁኔታ ለባለስልጣናቱ በተደጋጋሚ ተናግረዋል። ይህን አገራዊ ሁኔታ እየታወቀ ሰራዊቱ እንዲወጣ መደረጉ የአገር አንድነትና ሰላም ላይ የሚያመጣውን ችግር ያለማሰብ ብቻ ሳይሆን ችግር እንዲፈጠር እገዛ ማድረግ ጭምር ነው። አገር እንዲፈርስም ማገዝ ነው ይላል ሰራዊቱ። ሲወጣ በርካታ ደባዎችና ማጭበርበሪያዎች ተደርገዋል። የሰራዊቱ አመራሮች በርካታ መረጃዎችን አቅርበው መውጣት የለብንም በማለታቸው ስልጣን ላይ ባሉት ተፈርጀዋል። መውጣት አልነበረብንም ብላችሁ ለህዝብ ተናግራችኋል፣ በሚልም ተገምግመዋል። ይህ አልበቃም ብሎ ህዝብን ለማወናበር ተሞክሯል። ሰሞኑን ከግንባር የሚወጣው ኃይል ምዕራብ እዝ ሆኖ እያለ የሚወጣው ሰራዊት ግን ምስራቅ እዝ የሚል በባነር ለጥፎ ሆኖ የወጣው። መጀመሪያ ነገር ለደህንነት ሲባል ሰራዊት የእዙን ስም በባነር ሰቅሎ እያሳየ አይወጣም፣ ተደርጎም አያውቅም። ህዝብን ለማወናበር ምዕራብ እዝ ምስራቅ እዝ ተብሎ ተጽፎበት ወጥቷል። ይህ ደግሞ ውንብድና ነው። ለምን ማጭበርበር አስፈለገስ? በጣም በከፋ ሁኔታ ደግሞ አንድ የሰራዊቱ ከግንባር የሚወጣው ኦነግ ሸኔን ለማጥፋት ነው ሌላ ጊዜ ደግሞ ሶማሌላንድ ላይ ይዘን ወደብ ለማስመለስ ነው የሚል የለየለት የሀሰትና የእብደት ምክንያት ተሰጥቶታል። ሁለቱ ውሸት ነው። ኦነግ ሸኔ ጋር አብረው እየሰሩ ነው። ወደብ እንይዛለን የሚሉት ደግሞ በሚዲያ ሁሉ አስወርተዋል። ቅጥፈትና እብደት ነው። ይህ ሁሉ የሀሰት ምክንያት ለምን አስፈለገ? በዚህ ደረጃ ደባና ማጭበርበር ለምንድን ነው? አራት መከላከያ ሰራዊትም የአገር ዳር ድንበር የማስጠበቅ ግዴታ አለበት። እንደ ሕዝብ መብት ከተጠየቀም የአማራ ሕዝብ ሰራዊት አድኗል። የሰራዊቱ ከባድ መሳሪያዎች ሕይወት ገብሮ የማረካቸው ሰራዊቱ አግዞ ያስቀራቸው ናቸው የደም ውጤት ናቸው። ይጠብቃቸውም ይገባል። በሰራዊቱ መጠበቅ መብቱ ነው። አምስት ሰራዊቱ እየወጣ ያለው ከሰሞነኛ የፖለቲካ እውቀትና ከቡድን ፍላጎት አንፃር እንጂ በግዴታም በአስፈላጊነትም በምክንያትም አይደለም። በህግ ግዴታ በምክንያት ቢሆን ሙሉ በሙሉ ትግራይን መቆጣጠር ይገባ ነበር። ከተከፈለው ዋጋ አንፃር ተጨማሪ ሀይል ያስፈልግ ነበር። ይህ የአስፈላጊነቱ ከወቅታዊነቱ ቀጣይ ሁኔታ ከህግ በተቃራኒ ቡድን ጥቅም የሚደረግ ስምሪት መከላከያ ሰራዊቱን እንደ ተቋም የጥቂቶች መጠቀሚያ እንጂ የሀገር ተቋም አያደርገውም። ይህ አካሄድ ተቋሙን ያፈርሰዋል፣ ችግርም ይፈጥራል። ስድስት የፖለቲካ ስምሪት ለግጭት የሚዳርግ ነው። የሰላም ስምነት ጥሶ የሀገርን ወቅታዊና ቀጣይ ስጋትን ዘንግቶ ህዝብን እያታለሉ የሚደረግ የቡድን ጥቅም ብቻ ያሰበ ስምሪት ሌላውም የራሱን እንዲያሰብ ያደርገዋል። አማራው ትህነግን ቀጣይ ወረራ ቀድሞ ለመመከት ሲል መቀሌ ድረስ ለመግባት ቢል የፌዴራል መንግስትም ሆነ መከላከያ እንደ ተቋም ተው የማለት መብትም ሞራልም የለውም። የሰላም ስምምነቱን ራሱ ጥሷል። ህዝብና አገር የመጠበቅ ግዴታው ለቡድን ጥቅም ሲባል አልተወጣውም። ሌላው ራሱን ለመከላከል መቀሌን ይዛለሁ ከሚለው ይልቅ መቀሌን እስካሁን ያልያዘው ይባስ ብሎ ከሌሎችም የወጣው መንግስት ነው። ህግ የሚጥሰው ሰባት አሁን ሰራዊቱ የሚወጣባቸው ወልቃይ ጠገዴና ሌሎች አካባቢዎች የዘርፍ እጅት እየተፈጸመባቸው ሌላ የዘርፍ እጅት ለመፈፀም ከሱዳንም ከትግራይም ትህነግ ዝግጅት እያደረገ እንደሚገኝ የሚታወቅ ነው። ይህ በሆነበት ህዝብ ለዘርፍ እጅት የሚያጋልጥ አሸባሪነት የሚያበረታታ ሌላ ግጭት እንዲቀሰቀስ እድል የሚሰጥ ስምሪት የኢትዮጵያ ጉዳይ ያገባኛል በሚል ሁሉ ከህግም ከሞራልም ከአገር ሉዓላዊነትም ከህዝብ ደህንነትም መወገዝ ያለበት እና በአስቸኳይ ሊስተካከል የሚገባ ጉዳይ ነው። መታወቅ ያለበት ይህ ውሳኔ ወታደራዊ ትንተናን ያልተከተለው የሰራዊቱን ፍላጎት ያላገናዘበ መሆኑ ነው። ህዝብ ብቻ ሳይሆን ለኢምሰል እንዲቆይ የተደረገውን ሰራዊት ለሌላ እልቂት የሚዳርግ ከባለፈውም ትምህርት ያልተወሰደበት ውሳኔ አካሄድ ነው። ውሸት አያልቅባቸው። ቤት እያፈረሱ ማፈናቀል አጀንዳ ሲሆን መቶ ሺህ ቤቶችን እንገነባለን እያሉ ነው። ከሁለት ዓመት በፊት አምስት መቶ ሺህ ቤት እንገነባለን ብለው አንድም አልሰሩ ነዋሪው ከፍሎ ያሰራቸውን ኮንዶሚኒየሞችን እንኳ ከባለ እጣ ነጥቀው የአርሶ አደር ልጅ እያሉ ለራሳቸው ሰው ነው የሰጡት። ውሸት አያልቅባቸው አይደለም። አሁን መቶ ሺህ ሊሰሩ አስራ ዘጠኝ ጽ ሰባት በኋላ እጣ የወጣላቸውን ከህዝብ ነጥቀዋል። አይደለም ቤት ሊሰሩን በድዞር እያፈረሱ ነው። ውሸት ነው፣ አጀንዳ ለማስቀየር ነው።